አንደኛ እጣ ባለ አንድ ፎቅ ሶስት መኝተ መኖሪያ ቤት በአዲስ አበባ ወይም በአዲስ አበባ ዙሪያ ነው የሚለው እሺ እና ባለ በአዲስ አበባ ወይም በአዲስ አበባ ዙሪያ የሚል እጣ መኖር ምን ማለት ነው ለሙስና በር ከፋች አይደለም? ምን ማለት ነው አዲስ አበባ ነው የሚሰጠኝ ወይስ በአዲስ አበባ ዙሪያ ነው ምንድን ነው ምን እንደዚህ አይነት እጣ ሲጀምራል ወይ አስር ብር ወይም መቶ ብር የሚባል እጣ አለ ይሄ እኮ አሁን ሰዎች የሚሉት ሎጂካሊ ለከፈለ ሙስና ላቀባበለ አዲስ አበባ ልሰጡት፣ ካልሆነ አይደል አይደል፣ ምን ማለት ነው? ወይም ምን ይባል እጣል ነው አሁን እኛው። አይ አንድ አጻጻፉ ስህተት ልሆን ይችላል፣ እዛ ጋር። እንዴት ሎቶሪ ሆኖ ሰው ገንዘቡን አውጥቶ ገባኝ። ይኸው ሁለተኛውንም ልንገሩት እኮ ስህተት እንዳሉንማ። እሺ፣ በነገራችን ላይ በተደጋጋሚ በተለይ ሁለተኛው ላይ ሁለተኛ እጣ አንድ ሺህ አምስት መቶ ሲሲ የቤት አውቶሞቢል፣ ምን ብራንድ የመቼ ምርት የአገር ውስጥ ነው የምን ብራንድ? አይጠቀስም፣ ብራንድ አይጠቀስም ስለዚህ ብራንድማ ይህን ብራንድ ብለን መጠቀስ ግን የለበትም። ለምሳሌ እኔ ስመጣ የሀገር ውስጥ መኪና ልሰጡኝ ትችላለ ብራንድ የመቼ ዓመተ ምህረት ምርት እንደሆነ ልሰጡኝ የምትችሉት ዞሮ ዞሮ ይሄ እናንተ ጋር ላሉት አካላት ለሙስና በር የሚከፍት ለብሾ አሰራር አይደለም። በአዲስ አበባ ዙሪያና በአዲስ አበባ ወይ አዲስ አበባ ዙሪያ ያል ነው አዲስ አበባ ውስጥ ቤቱን ካገኘን ገዝተን ነው ሳይኖራችሁ ለምን በጨበጣ ትልቅ ተቋም አይደላችሁ እንዴ? እኮ እናንተን የሚያል ተቋም መጀመሪያ ቤቱን ይዞ ነው። እጣ አጫርተን እናወጣለን እ አጫርተን ስለምንአ አቶ ገረመው እንደው ግልጽ እንዲያደርጉልን ነው ለተመልካቾች ሲጀመር፣ አሁን ለምሳሌ ይበልጧችኋል ማለት እኮ ነው። እነዚህ በየመንደሩ የሚያጫውቱት ጫማውን ይዞት እኮ ነው ወይም በጉን ይዞት ነው ወይም ሞባይሉን ይዞት ነው። አንደኛ እጣ ይሄ ሞባይል፣ ሁለተኛ እጣ ይሄ ሰዓት የሚለኝ። ቤቱን ይዛችሁት ነው እጣውን ማውጣት ያለ አንደኛ እጣ በአዲስ አበባ በአዲስ አበባ ዙሪያ እኮ ማለት በአዲስ አበባ ዙሪያ ይሰጠኝ በኋላ ዞሮ ዞሮ ለብልሹ አሰራርና ለመሞዳሞድ ይመቻል። ይሄ ይሄ ማጣራት አለብን። እችን አሁን ያልካትን ማለት ነው። አዲስ አበባ ዙሪያን ይኸው እናጣራለን። ይሄ እኮ ነው የቆረጥኩት ሎተሪ ነው። እሺ ብሬን ከፍዬ አለን ሁሉም ሎተሪ እኔ እንደ ተጠራጥሬ ለምሳሌ እንዲያነ ሎተሪ ኔ ከአዲስ አበባ ገዝቻለው። እውነቴን ነው ምነግሮት ዝም ብዬ ለማጋነን አደለም። ከድሬዷም ገዝቻለው፣ ከዋሳም ገዝቻለው፣ ከባህርዳርም ገዝቻለው። የገዙ ሰዎችንም አይቻለሁ። ይሄ ነው በአዲስ አበባ ወይም በአዲስ አበባ ዙሪያ ማለት እንደሚባለው ድሮ የምንሰማ ነበረ። ድሮ አሁን አንዳንዴ ሀሜት ይመስላል። በአዲስ አበባ ባለሶስት ሶስት መኝታ ያለው አፓርትመንት ትሉ ነበረ። ይሄ እንኳን ትንሽ ለግልጽነት ይቀርባል። እንደዚህም ሆኖ እኮ ያኔ አያና አፓርታማ አለን የሆነ የወጣላቸው ሲያወሩ ነው። ይሄ ወሬ ስለሆነ ስላላየዋል ግን እንደው ነገሩን ነው የምነግሩት። ከሰጡ ጉቦ ቦሌ በምናምን ይሰጡታል፣ ካልሰጡ ቦሌ ቡልቡላ ይሰጣል የሚባል ወሬ ነበር። በተጨባጭ ግን አሁን አየ ነው ማለት በአዲስ አበባ ወይም በአዲስ አበባ ዙሪያ የሚባል እጣ ሊኖር ይገባሉ ወይም የሚባል እድል አለ ወይ? ውሃ ወይም ቢራ ይሰጣል የሚባል እጣ አለ ወይ ነው አንደኛ እጣ ወይም ይሄ ሞባይል ነው ወይም ይሄ ሰዓት ነው ተብሎ ይሰበካል። ልክ ነህ። አሁን አዲስ አበባ ከሆነ አዲስ አበባ ነው አዲስ አበባ ዙሪያ ከሆነ አዲስ አበባ ዙሪያ ነው መሆን ያለበት እንዳልከው ማለት ነው። ነገር ግን የአጻጻፍ ችግር አለበት ይሄ ሙስና ከሆነ ግን እኛ እርሶ፣ እሺ ዋና ዳይሬክተር ነው፣ ይሄ እጣ የወጣለት ሰውዬ የት ነው የሚሰጠው? ነገሩኝ። ይሄ ይሄንን አንደኛ እጣ የበላ ሰውዬ ይሄንን ተንቦላ ሰኔ 29 የወጣውን እጣ አንደኛውን አንደኛ እጣ የወጣለት ሰውዬ የት ነው የምትሰጡት? አሁን እንደ ዋና ዳይሬክተር ነገሩ አዲስ አበባ ዙሪያ ነው የምትሰጡት? አዎ በቃ ቁርጡን ይውቅ። ግን እዚህ ጋር አዳሚ አዲስ አበባ ማገኛለሁ ብሎ አዲስ አበባ ዙሪያ ነው ማለት ነው። አዲስ አበባ ውስጥ ማግኘት ስለማትችል አዲስ አበባ ዙሪያ ነው። ስለዚህ አንደኛ እጣ በአዲስ አበባ ዙሪያ በአዲስ አበባ ዙሪያ ስምን አስባላችሁ። አሁን እኮ ዙሪያውም ወጥቶለታል ስም ሸገር ከተማ ላይ ከዚህ በኋላ እናስተካክለዋለን። ሸገር አሁን እናስተካክለዋለን። አሁን ሰውዬው እሺ፣ ሲመጣ አዲስ አበባ ነው ልትሰጡ የሚገባው ቢል ው ቢል እንዴት ልታረጉት ነው? ጽፋችኋል እኛ ስንሆን እኛ ስንሆን የውሉት እኛ ስንሆን አጠራጣሪ ትኬት አትከፍሉንም፣ እናንተ ስትሆኑ ግን ታጠራጥራላችሁ ነው። እናንተ ግን ታጠራጥራላችሁ። እቺ ነው በደንብ እናስተካክላታለን። ሰውን እያበለጸጉ ማትረፍ ተገቢ ነው። ግን ብዙ ጊዜ ቢፋቅ ቢፋቅ ቢፋቅ ምን ደረሰኝ የሚል ሰው ሰምተን አናቅም። ቢንጎ ቢንጎ ቢንጎ የሚፋቀው ይሄም እድለኞች አሉ። ያው ትኬቱ ውስጥ እድለኛ አለ፣ እድለኛ የሚያደርግ አለ፣ እድለኛ የማያደርግ አለ። ይሄ የሚታወቅ ነው። ስለዚህ እድለኛ የሆነ በሙሉ መጥቶ እኛ ጋር እየወሰደ ነው። ይሄ ደግሞ በቦታው በቢንጎ ስንት ሰው ወሰደ ቅድም እንደዚህ የምትጠይቀኝ መሆኑን ቢያውቅ ኖሮ ስንት ብንጎ እድለኛ ተሸልመዋል? በዚህ ዓመት ስንት ፈጣን ተሸልመዋል? በዚህ ዋና ዳይሬክተር አይደሉ? ለምን ዝም ብሎ አካባቢውን ያውቁታል፣ ሊንገሩና ስንት ሰው ቢያንስ ብለው አይ፣ ፕላስ ወር ማይነስ ብለው ይንገሩ። ዝም ብዬ ያለመረጃ መናገር አልፈለግም። አስር ሰው ደርሶታል። ቁጥሩን አሁን ይሄ ነው ብዬ መናገር ፕሮፖርሽናሉን አሁን ዝም ብዬ ያለ መረጃ መናገር አልችልም። በዚህ አይነት እቺ ነገር ምንድን ነች ስ ቫሯ የህጋዊነቱ ማረጋገጫ ይመስለኛል። ይሄንን የሚያትመው ማን ነው? ብራንና ሰላም ነው እቫሯ ማለት ነች። ህጋዊነት ማረጋገጫ ብራንና ሰላም ነው የሚያትመው። የብራንና ሰላም ነሱ ቫሯ የህጋዊነቱ ማረጋገጫ ነው። አይነበብም። አንብቦ ቫሩ አይነበብም። እኔ ሞክሬው ገባኝ ይሄን ባር እኛም አናነባው ገብቷል። ሲወጣልኝ እሱ ነው የሚያነብልኝ። የምናደርገው አሁን እንደዚህ አይነት ህገ ወጥ ሎተሪዎች በገበያ ሊኖሩ ስለሚችሉ ብርሃንና ሰላምን ጠይቀን ብርሃንና ሰላም ለእኛም በዚህ መንገድ እንዲታይ እኛ ማየት የምንችለው እንዲሆን ማረጋገጥ እንድንችለው የምንችለው እንዲሆን በዚህ መንገድ እንዲያትምልን ጠይቀን ነበረ። ይህንን ሊያደርግልን አልቻለም። ስለዚህ ለራሳቸው ማየት የሚችሉበት ነው። አሁን እኛ አረጋግጡልን ብለን ለነሱ ነው ምና አንተ እድለኛ ሆነ ስትመጣ ለእነሱ ልከን አረጋግጡልን። አሁን እኛ ደግሞ ምን ተቸገር መሰሉት አረጋግጡልን። እኔ አሁን ልክ ሎተሪ ስገዛ እንዲያረግና እንደ ሌላው ማንኛውም ሸቀጥ የሚነበብ መስሎኝ የማይነበበውን እንደ ህገ ወጥ እየተውኩ አልቆርጥም እኮ እሱ። ስለዚህ ደንበኞች ሁሉ አያነቡትም ማለት ነው ይሄን ደንበኞችማ ይህንን መጀመሪያም ቢሆን ማንበብ አይችሉም። ቫሩ አይነበብም። ለደንበኞች አንብቡ ተብሎ የሚሰጥ አይደለም ደንበኞች። ስለዚህ አሁን ኦኬ፣ አሁን ጥሩ መጡልኝ። ስለዚህ እንደዚህ አይነት ቫር የተለጠፈበት እንደዚህ አይነት ባር ያለው ሎተሪ ሁሉ ህጋዊሁን አይሁን እኛ መለየት አንችልም። ቁርጠን ገንዘባችንን ከተበላን ኋላ ከወጣልኝ ነው ገና የምታረጋግጡ ትንትን ምነው እዛ ብራን እና ሰላም ብራን እና ሰላም ነው ኦልሬዲ ቆርጬ ከወጣልኝ ነው ከወጣል እኛ ጋር ከመጣ ነው። ምን ልቀው ሄዳችሁ ታረጋግጡና ካልተነበበ፣ አትከፍሉኝም እነርሱ ናቸው ይነበባል አይነበባል ብሎ መልስ የምሰጡልኝ። ይሄ ህጋቢ ነው እኛ ጋር የታተመ ነው፣ ይሄ እኛ ጋር ያልታተመ ነው ካሉን አትከፍሉ፣ አደለ ይሄ እኛ ጋር አልታተመም ካሏቸው አትከፍሉ። ስለዚህ እኔ ግን መሆኑ የነበረበት ቫር ማለት እኔ ነኝ። እኔ ደንበኛው ሎተሪውን ስገዛ ህጋዊ ነው አይደለም የሚለውን ማወቅ ይጠበቅብኛል። ስለዚህ በቃ የቻንስ ጉዳይ ነው ማለት ነው። ህገወጥ ገዝቼ ድንገት ቁጥር ወጥቶልኝ ቢሆንና ብርሃንና ሰላም ሄዶ ካልተነበበ ላይ ከፈለኝ ነው ማለት ነው። ብርሃንና ሰላም ሄዶ ካልተነበበ በትክክል የእኛ ሎተሪ ነው ብሎ ካላለ አትከፍሉኝም ማለት ነው። ስለዚህ ከተማ ውስጥ የተሰራጨው ፎርጂዱና ትክክለኛው የቱ እንደሆነ ምንም ልናውቅ የምንችልበት እድል የለንም ማለት ነው። እኛ ስለ ፎርጅዱ የምናውቀው ነገር የለም። እኛም አናቅም እኮ እናንተም አያታነቡም። እናንተ የእኔ አገልግሎት አቅራቢ ናችሁ። እኔ እናንተ አገልግሎት ገዢ ናችሁ። አገልግሎት አቅራቢም አገልግሎት ገዢዎትም ህገ ወጥውን አይሁን። አሁን ይሄንን እኔ እና እርሶ አናቅም እኮ ይህን አናቅምሁ ለምሳሌ ች ሎተሪ አናቅም እኔም እርሶም ድንገት እቺ ጣ ግን ወታ ብትሆን ኖሮ ማን ነው የሚያረጋግጥልን? ገና ብርሃንና ሰላም። ስለዚህ ፎርጅድም ሊሆን ይችላል ሎተሪ ሊሆን ይችላል። በቃ እሱ ነው ዋናው። እንትን ቤቲንግ የሚባለውን ጨዋታስ እሱ እንዴት ነው? እስኪ በእናንተ ግምገማ አትራፊ ነው፣ አክሳሪ ነው? እንደ ሀገር ጥቅሙ እስቲ በምን ደረጃ ገመገማችሁ? ዝም ብሎ አጠቃላይ እየታችሁ ቤቲንግን በተመለከተ ጥቅሙ ያልከው ጥቅሙን በመመለከት ለሀገር አንደኛ መስሪያ ቤቱ ኮሚሽን ይከፍላል፣ ከገቢው 15 ፐርሰንት። ለምሳሌ ዘንድሮ ወደ 368 ሚሊዮን ብር 368 ሚሊዮን ብር ከቤቲንግ ተገኝቷል። ቤቲንግ ትርፉ እንትኑ ኮሚሽን ኮሚሽን። እሺ፣ ከዛ ወደ 350 ሚሊዮን ብር ቫት ለመንግስት ይከፍላል። ሶስተኛ ለማህበራዊ ጉዳይ ተብሎ ከገቢው ዜሮ ነጥብ አንድ ፐርሰንት የሚከፍለው ወደ አስራ ሶስት ሚሊዮን ነው። ከዛ በሌላ በኩል ደግሞ ሰው ይቀጥራል ወደ አንድ ሺ ስድስት መቶ ሰማኒያ ሰው ያክል ተቀጥሯል። ከነዚህ ውስጥ ወደ ሰማኒያ አምስት ፐርሰንቱ ሴቶች ናቸው። ነው ሰውን ይቀጥራል፣ ቤት ይከራያል፣ ኢኮኖሚ ውስጥ የራሱ ይሄንን ስራ ሲሰራ ኢኮኖሚ ውስጥ ገንዘቡ እንዲንቀሳቀስ ያደርጋል ነው። እነዚህ እነዚህ ጠቀሜታዎቹ ናቸው። እነዚህ ናቸው እና ነው። ስለዚህ አትራፊ ነው ብላችሁ ነው የምታስበው? አትራፊ ነው። ሰዎቹ ግለሰቦቹ ካገኙት እንደ ዜጋ እንደ ዜጋ ሰዎቹ ያገኙት ገቢ ራሱ ለአገር የሚያውሉት ቦታ የራሳቸው ሊሆን ይችላል። ልክ እኛ የምናውቀውና በአገር ደረጃ ጥቅም ላይ የዋለው። ይሄን ግን ወጣቶችና በተለይ ታዳጊ ልጆችንስ የሙሉ ጊዜ ቁማርተኛ የማድረጉ ማህበራዊ ቀውስ አልተሰላም ማለት እንደዚህ፣ በጥሬ ገንዘብ ብቻ ሳይሆን እነዚህ ወደፊት አድገው ሀገር ተረክበው ብዙ ትርፍ ለሀገራችን ያስመዘግባሉ ተብለው የሚታሰቡ ሰዎች በጣም ችግር ውስጥ አይደሉም ወይ? ስፖርት ቤቲንግ በአዋጅ ወጣው በዘጠና ዘጠኝ ዓመተ ምህረት ነው። አባጅ፣ ቁጥር 5599 ተብሎ ነው ያወጡ። ብዙ ጊዜ ሰዎች አይጫወቱም ነበረ። ብዙ ፍቃድ ጥያቄዎችም አልነበሩም። በሌላው ሀገር ስለነበረ ይሄን ማትሪክ ይቻላል ተብሎ ነበር። ገባ ወጣ የማለት ችግሮች ነበሩ። 2011 ጀምሮ ግን በስፋት መጣ፣ ከለውጡ ጋር ተያያዘ። በውጪ ያለው አካል ልምዱ ያለው አካል መጥቶና በጣም በስፋት ተጀመረ። ይሄ ሲጀምር አሁን ያልከው ጉዳይ በጣም እጅግ በጣም ጦፈ፣ አገር ውስጥ አነጋጋሪ ነበረ። በዛን ጊዜ ታውቅ እንደሆነ ማለት ነው። እንግዲህ በዛን ጊዜ ምንድን ነው እኛ ያደረግ ነው በጣም ሰፋ። ቅድም ያልከው በየኪዮስኩም ጨዋታ ተጀምረዋል ሲባል ጥናት አደረግን። በራሳችን መጀመሪያ በራሳችን አደረግን እና ከዚህ በኋላ እናቁም ብለን አቆምን። አቁመን ማጥናት አለብን፣ ቅድም ያልከውን ችግር መኖር አለመኖርን ማለት ነው። ከዛ አጥንተን ሌላ ይህንን ችግር ማህበራዊ ችግር ያመጣል፣ እኛ ብናቆመውስ ይሄ ስራ ሊቆም ይችላል፣ የሌሎች ሀገሮችስ ልምድ ምንድን ነው የምለውን ጥናት በማኔጅመንት ኢንስቲትዩት ጨረታ አውጥተን ማለት ነው። ማኔጅመንት ኢንስቲትዩት አጥንቶ አቀረበ። አቁመን ማለት ነው ፍቃድ ቀጥለን መስጠቱን አቁመን ከዛ በኋላ ካቀረበ በኋላ ያው ያቀረበው ውጤት ማቆም አይቻልም፣ ግን በህግና በስርዓት መመራት አለበት የሚል ነው። እንትኑ ሰ ምን ያደረግን ከዛ በኋላ መጀመሪያ ሁሉም ጋር እያንዳንዱ የፍቃድ ማውጫው ሁለት መቶ ብር ነበር ማደሻ ሁለት መቶ ብር ነበር ማውጫው አራት መቶ ብር ነበር ሁሉም ሰው በቃ መጥቶ ቅድመ ያልከውን በየቦታ ማተራመስ ጀምር። ይሄ በዚህ ልክ መሆን ያለበትም ኃላፊነት ያለበት ተጠያቂነት ያለበት አካል አቅም ያለው ገብቶ ለሀገርም ኢኮኖሚ የሚጠቅም ስራ መስራት አለበት አልንና መመሪያ አወጣን። በዚህ መመሪያ ውስጥ ፍቃድ ማውጫውን አምስት መቶ ሺህ ብር አደረግን። አምስት መቶ ሺህ ብር ማደሻውን መቶ ሺህ ብር አደረግን። ምን ማለት ነው? ዝም ብሎ በየቦታው እየሰፋ እንዳይሰፋ ለማድረግ ማለት ነው። ወደ ጫዋታው የሚመጡ ልጆች መጀመሪያ በ18 ዓመት ነበረ ከ21 ዓመት በላይ እንዲሆን መመሪያ ቁጥር 172 2013 የሚል አለ በእሱ መመሪያ አዘጋጅተን ከአጫዋቾቹም ጋር ሆናቸው ተነጋግረን የሚጫወቱ ሰዎች በኃላፊነት በተሞላበት መንገድ እንዲጫወቱ እነዚህ ወጣቶች የተባሉት ከሀያ አንድ እድሜ በታች ያለ ማለት ነው እንዳይጫወቱ፣ ይህን ካጫወቱ ህገ ወጥ እንደሆነ አድርጋችሁ አደረግን። ስለዚህ መጀመሪያ የነበረው ቀነሰ ማለት ነው። ቀነሰ ውጤታማ ሆናችሁ አሁን እርስዎ እንደሚሉኝ ይህን መመሪያ በማውጣታችሁ ሲጀመር የመደበኛ ሎቶሪ እና የዚህ የቶምቦላችሁን ለመቆጣጠር የሚያስችል አደረጃጀት የሌላችሁ ተቋም ይህን በቴክኖሎጂ የሚከናወን መመሪያ ማውጣት በራሱ ግብ ነው ወይ? አሁን ከ21 ዓመት በታች ልጆች አይጫወቱም እያሉኝ ነው ወይስ እንዳይሰፋ ልታደርጉ ያወጣችሁት መመሪያ ተግባራዊ ሆኗል። እንዳይጫወቱ አድርገናል። ይህን የሚያጫወቱ ከሆነ ተከታትለን አሁን እርስዎ በተግባር ተጨባጭ ነው የሚሉት አሁን ከ ሀያ አንድ ዓመት በታች ያለ ጠቅላላ ማለት በሚቻል ደረጃ የዚህ ቁማር ሰለባ ያልሆነ አካል አለ ማአት እውነት ተቆጣጥራችሁ የምትችሉት ነው በእናንተ አቅም? እውነት በወጣው መመሪያ ነው እዚህ ሀገር ላይ ተግባራዊ እየተደረገ ያለው የወጣቶቹን እንቶሽ ሌላ ማሳያ ልንገሩት ሌላ ማህበራዊ ቀውሱን ወይም ኢኮኖሚያዊ ቀውሱን ትኬት ለመግዛት ከስራ የመፎረፍ ጉዳይ ጀምሮ ጭቅጭቅና ኢንተርኔት ጉርጉራው በዚህ ስራ ላይ የተጠመደና ሌላ ስራውን ትቶ በዚህ ጊዜውን ሲገል የሚውለው የሰው ሀብት የሚባክነውን አይታችሁታል? በዚህ ይሄንማ ሀብቱን የሰውን ሀብት እኛ አንቆጣጠርም። ጫወታውን አቅርበን ይልታል። ጫወታውን የምናቀርበው እንዲዝናና ነው። ጫወታውን የምናቀርበው እንዲዝናና ነው እንጂ ሀብቱን እንዲያባክን አይደለም። ኃላፊነት በተሞላበት መንገድ መጫወት ያለበት የሚጫወተው አካል ነው። አንተ ለምሳሌ ጫወታ ነው ቁማር ነው፣ ግን ጫወታ ነው። በእናንተ ጫወታ ነው። የሌሎች ሀገራት ተሞክሮዎችን ወስደናል ብለው ነበር እና በዩጋንዳ አንድ እንትን ሳነብ ዩጋንዳ ውስጥ ያለ ጥናትና ይሄ ጉዳይ ማህበራዊ ቀውስን አስከትሎባቸው የወደፊት ትውልድን እየገደለብን ነው። ቀጣይ በነገራችን ላይ እንደ አመራር ቀጣይ ትውልድ መታሰብ አለበት። ይሄ ማህበራዊ ቀውስ ያስከትላል፣ ማቆም ያስፈልጋል ተብሎ አሁን አንተ ባልከው መንገድ ብዙ ተነስቶ አለኩ ተነስቶ ስድስት መስሪያ ቤቶች በዚህ ጉዳይ ላይ ጥናት እንዲያደርጉ ተመድበዋል። ፊት ሚኒስቴር ሰብሳቢ የሆነበት ገንዘብ ሚኒስቴር፣ ግቢዎች ሚኒስቴር፣ ሴቶች ሚኒስቴር፣ ስፖርትና ባህልና ስፖርት ብሔራዊ ሎተሪ የተጨመረበት አንድ ኮሚቴ ተቋቁሞ አሁን እያጠና ነው። እኛ ካጠና ነው በተጨማሪ ማለት ነው፣ ካስጠና ነው በተጨማሪ ችግር አለበት ከተባለ ያ ሁሉ ጥናት አጥንቶ ማቅረብ ይችላል። የእናንተ ጥናት ላይ ሀሳብ አታው ለምሳሌ ነገሩት፣ እዚህ አገር ላይ በእኔ ደረጃ እንኳን፣ እኔም ለዚች ስራ ለዚች ቃለ ምልልስ ባደረግኩት አጭር ጥናት፣ በተደጋጋሚ ሙከራ በባንክ ያለው ገንዘብ ያለቀበት አባወራ ከትዳር አጋሩ ጋር የተፋታበት ሁኔታ እንዳለ ከአንድ ሶስት አራት በዚህ ከተማ ላይ ብቻ ላይ እኔ ባደረግኩት ጥናት አረጋግጫለሁ። የግለሰቡ ኃላፊነት እኮ ነው ይሄ። አንተ መጠጥ ቤት ሄደህ መጠጥ ቤት ተከፍቷል፣ እንደ ምሳሌ እንውሰድ። መጠጥ ቤት ሄደህ እየጠጣህ ብለህ ብርህን መጨረስ መጨረስ ስለ ጀመርክ መጠጥ ቤቱ መዘጋት አለበት። ስለዚህ እርስዎ እንደሚሉኝ ከሆነ ደግሞ ቤቱ መዘጋት የለበትም። ልንገሮት ነው ስለዚህ ስራ ያውጣ እያላችሁት ነው ይህን ትውልድ ማለት ነው አይደለም? ተማሪዎች እኮ ልንገሮት ያገባቸዋል። ቆይ መንግስት እንደመሆናቸው ያገባቸዋል። ለምሳሌ ትምህርት ቤት ለትራንስፖርት ወጪ የተሰጣቸው ልጆች ይህን እየቆረጡ ትምህርት እየቀሩ ነው። እርስዎ ግን እንደ ትርፍ ያን። አሁን እየተናገርክ ያለው ማስረጃ የሌለው መረጃ የሌለው በጥናት ያልተደገፈ ሀሳብ። እኔ በሀገር ባደረግኩ ጥናት በየመንደሩ ያለ በየመንደሩ አንተ ያደረግኩ አንተ ያደረግከው ሳይሆን በየትምህርት ቤቱ በየክፍል ውስጥ በየክፍል ቆይ በየክፍል ውስጥ በቤቲንግ ጉዳይ እየተጨቃጨቁ ትምህርታቸውን በአግባቡ ማይማሩ አካላት ማለት አደሉ? ይሄ አንተ የምትለው አይነት ጉዳይ ስለተነሳ ይሄ ትክክል ነው ወይስ አይደለም የሚለውን ኃላፊነት ያላቸው የመንግስት መስሪያ ቤቶች እንዲያጥኑ ተደርጓል። አጥንቶው ሲያቀርቡ እናያለን ምንድን ነው የሚለውን መጀመሪያ ያስጠነቀቀ የነሱ ሲሆን ትክክል የሚሆነው የእኛ ሲሆን ትክክል የማይሆነው ለምን የማን ሲሆን ትክክል ይሄ በየቤቱ ተማሪዎች በየቤቱ ተማሪዎችን ማን አንተም ሄደህ አላየህም የተባለውን የምትነግረው የምትለውና የምትነግረው መንግስት ብቻ ነው አይደለም አንተ ማየት ትችላለህ አንድ ቦታ ምናልባት ልታገኝ ትችላለህ ነገር ግን አሁን ይሄ ችግር ነው ወይስ ችግር አይደለም? ጥቅም አለው ወይስ ጥቅም ነው፣ ጉዳቱን የሚያመዝ ነው? ኤቭሪቲንግ የራሱ ጥቅም የራሱ ጉዳት አለው። ይሄ ጥቅም አለው ወይስ ጉዳት አለው የሚለውን ቅድም መጀመሪያ እኛ በራሳችን አስጠንተናል አልኩኝ። ይሄ በቂ አይደለም ተብሎ ስድስት መስሪያ ቤቶች ተመድበው አሁን ጥናት እያደረጉ ነው። ይሄ ሀገራዊ ጉዳይ እኮ ነው። ለምን እንተዋለን? ሎጂካሊና ለምን እንተዋለን? ሎጂክ ምንድን ነው? እሺ በሎጂክ እናውራ። ለምሳሌ በአቋራጭ መበልጸ ግን የሚያበረታታ ነው። ምኑ እኮ ኢንተርናሽናል እኮ ነው። በአቋራጭ መበልጸ ግን ያበረታታል። በትንሽ ነገር በአንድ ጊዜ ሌላ ነገር ማግኘትን የሚያሳስብ ነው። ወደ ተማሪዎች ስንወስደው ሳጠኑ ሳነቡ በኩረጃ ማለፍን የሚያበረታታ እኮ ነው። ይኸውልህ ሎጂኩ ዓለም አቀፋዊ

ሁለቱን ነገር ብቻ ያዛል። እንዲያጥኖ አድርግ ያለው ጥናቱ አልቆ ሲመጣ ነው። የኢትዮጵያ ህዝብ የሰለቸው ኮሚቴ ተቋቁሞ ጥናት እየተጠና ነው የሚል መልስ ሰልችቶናል። በአግባቡ ይሄ እየሆነ ነው ለሚለው መልስ መስጠት ነው ኃላፊነት ያለበት መስሪያ ቤት፣ በየእለቱ የዕለቱን መረጃ የመያዝ ግዴታ ያለው በየዕለቱን መረጃ እኮ ይዤ አለሁ። የራስን ጥናት ይጠብቃሉ። ለምን ይህንን ህግ ያወጣው አዋጅ ያወጣው መንግስት ነው እኮ እየደገምኩልህ በደንብ እንድታውቀው ነው። መንግስት አዋጅ ህግ አውጥቶ ስራ ብሎ ሰጥቶኛል። ሲሰራ ችግር ገጥመዋል ወይስ አልገጠመም? አይ ህብረተሰቡ ቅድም እንዳልኩ መጀመሪያ ላይ ጩኸት አበዛ ማለት ቅድም ያልኩ የተማሪዎች እንደዚህ ሆኑ፣ ትምህርት ቤት ችግር ተፈጠረ፣ አስተማሪም ምናምኑም እንዲህ አለ እየተባለ ተነሳ። ኦኬ ጥሩ ነው ከተነሳ ለሀገር የማይጠቅም ከሆነ መቅረት አለበት፣ ለሀገር የሚጠቅም ነገር ካለው ደግሞ መቀጠል አለበት። ሌሎች ሀገሮች ደግሞ ላይ ጥቅም ኖሮት እየሰራ ነው። እኛ ሀገርም ሶስት፣ አሁን ቅድም ያልኩን ውጤት ምን ምን ውጤት አመጣ ያልኮን ነግር ያለው ችግር አለው። ከዚህ ከሚያስገኘው ጥቅም በላይ ጉዳት ያስከትላል ከተባለ በጥናት እኮ ነው የሚረጋገጥ። እኔ ባጠናው ጥናት ተነስቼ ጉዳት አለው አንተ ለራሴ ልትል ትችላለህ። ይሄን አንተ አንድ ሰው ስለ አሊልም አሊልም እሺ፣ ካለ ባልተጠና አሊልም። ሌላው አንዱ በጥናት ያገኘው የአወራራሽ ድርጅቶቹ መሰረት ኦሪጂናቸው ውጭ ሀገር ነው ዋናዎቹ። ይሄን አላቀ ስለዚህ ዶላር እያዘዋወሩበት እኛ እኛ የውጭ ሀገር ምን ዛሬ ያያችሁበት አዳምጤ እኛ የምን ሰጠው ፍቃድ ለኢትዮጵያዊ ነው። ለኢትዮጵያዊ ብቻ በኢንቨስትመንት አባጅሙ የተገደበው ለኢትዮጵያዊ ብቻ ስጥ ተብሎ ነው። በኢንቨስትመንት አባችሁ ከኋላ ሌላ ሰው አለ። አሁን የዚህ የቤቲንግ ዋና መስሪያ ቤቱ ኢትዮጵያ ውስጥ አለ እ ኢትዮጵያ ውስጥ ነው። ምን የዚህ የቤቲንግ ዋና መስሪያ ቤቱ ቤቲንግ ዋና መስሪያ ቤቱ አይ እኛ እኔ ቤቲንጉን እንኳን አጫውታለሁ ያለ ሰው ብቻ እኮ ነው። ምን ኦሪጂኑ ኦሪጂኑ እዚህ ሀገር ገብቶ ይሄን የሚሰራ ኦሪጂኑ የውጭ ዜጎች አይደሉም፣ እንደ ወይም ውጭ ሀገር አይደል ያለው። እኔ ለኬንያም አልሰጠሁም ለውጭ ሀገርም አልሰጠሁም ፍቃድ። ፍቃድ ሲሰጥ ለኢትዮጵያዊ ብቻ ነው የሰጠሁት። ይሄኛው ከዛን ችግር ፈጥሯል። እያዳመጥኩት ነው። ውሉን ሲያመጣ ባለ አምስት መቶ ሺህ ብር ፍቃድ የምሰጡት አካል ውሉን ሲያመጣ ኦሪጂኑ ውጭ ሀገር ከሆነው አካል ጋር አይደል እኛ ጋር የሚመጣው፣ እኔ ነኝ የሚያካሂዶ ብሎ ነው እንጂ ከሌላ ቦታ ጋር ስራ ይሰራለሁ የሚል ነገር የለውም። ይሄ ደግሞ እንደዚህ የሚሰራ ከሆነ ይሄንን የሚከታተል አካል አለ። እንደዚህ አይነት ነገር የሚሰራ የሚያጭበረብር፣ ከውጭ ሀገር ጋር የሚሰራ ከሆነ ሌላ ይሄንን የሚከታተል መስሪያ ቤት አለ። ይሄ ኃላፊነት ይሄን አይደለም። ይሄ ፍቃድ መስጠት ነው። ሎተሪ ማካሄድ ይችላል። አሁን ጥሩ መልስ፣ የእኔ ጉዳይ አይደለም በሉኝ እንጂ የእርስዎ ፍቃድ መስጠት የብሔራዊ ሎተሪ ተግባርና ኃላፊነት ይሄ ጥሩ ነው። ከዛ ውጭ ያለው የኔ አይደለም ማለትና እንትኑ ግን ይለያል። ከውጭ ጋር ይገናኛል። የውጭ ነው እኮ ቤቲንግ፣ አይደለም ሁሉም ነገር የውጭ ነው። በቃ እናም ያጫውተውን አካል ፍቃድ እስከ መስጠት ድረስ ነው የብሔራዊ ሎተሪ ተግባርና ኃላፊነት። እሱ ያስማማኝ። የኔ ኃላፊነት ፍቃድ መስጠት ነው። ለኢትዮጵያ ለኢትዮጵያ ነው ፍቃድ የመስጠት ተግባርና ኃላፊነቱ ሲወሰን ፍቃድ የመስጠት ነው። ከዚያ ውጭ ግን ኦሪጂኑን ውጭ አድርጎ ዶላር ማዘዋወሩ ላይ የውጭ ምንዛሬ ማሸሹ ላይ የእናንተ ተግባርና ላፊነት ተግባርና ላፊነት አይደለም። በሌላ እሱ የሚመለከት ማም ያግባባ እሱ ነው እርሱ ተግባርና አንተም ስላልሆነ ሌላ የመጨረሻችን ጉዳይ ብናደረግ ደስ የሚለኝ የዚህ የኤስኤምኤስ ላይ ለምሳሌ ቢያንስ ነው ምለው አንደኛ መብት ነው ወይ እናንተ ናችሁ ያው እነሱን ማረል ፍቃድ የምትሰጡት መቼም የትኞቹ የኤስኤምኤስ የዚህ እጣ ምናምን የሚያጫውቱ ስድስት፣ ይሄ እንደዚህ እንደ እንትኑ አይነት እንደ አድማስ አይነቱ አዎ፣ አንዳንዶቹ በኤስኤምኤስ እናካሄዳለን ብሎ ምናምን አዎ፣ የፕሮሞሽን የሚሆን ምናምን፣ ዞሮ ዞሮ ፍቃድ ሰጪ ናቸው። ግን አንዳንዴ ከግዴታስ ጋር መሆን የለበትም ወይ ምናልባት ባይቻል፣ ለምሳሌ አንድ የኤስኤምኤስ አጫዋች በወር ውስጥ በሳምንት ውስጥ በቀን ውስጥ በሰዓታት ውስጥ ለአንድ ሰው ምን ያህል ጊዜ መላክ አለበት ማለት። ይህንን ቁረጡ ብለው ይልኩልን አደለ ምን እድሉን ይሞክሩ ብለው ባልሆነ ሰዓት ለሊትም፣ ቀንም እንዴ! ሰው እዳበላ በላ ወይ? ይሄን ቴሌ መደረግ የለበት ነው ብሎ የቆመ ነው። ቴሌ የኛ እንትን አይደለም። ይሄ ቴሌ የእናንተም ነው። ቆይ አዳም፣ በጋራ ነው የምንሰራው። እኛ ፍቃድ ነው የምንሰጠው፣ በኤስኤምኤስ እንዲያካሂድ ማለት ነው። በምን ያህል ፍሪኩዌንሲ ማድረግ አለበት የሚለውን የኤስኤምኤሱን ጉዳይ የሚከታተለው ቴሌ ነው። የኢትዮጵያ ብሮድካስቲንግ ሁልጊዜ አሁን ያልከው ጥያቄ ከሶስት አመት በፊት ተነስቶ ማለት ነው። ሁልጊዜ እየላኩብን ነው ስላለ፣ እንዳትልኩ የሚል በሳምንት ጊዜ ውስጥ በተወሰነ ጊዜ ብቻ ላኩ የሚል ቴሌም፣ ብሮድካስትም እንትን የኢትዮጵያ ብሮድካስትም አስተላልፎ እንደዚህ አይነት ነገር ከቆመ ቆይቷል። አሁን እኛን ስ ኤም ኤስ እያካሄድ ነው ያለ ነው እኛ አሁንም የላክን ነው በተኛበት ሰዓት አይደለም። በቀድ በተወሰነ ጊዜ ውስጥ እናስተላልፋለን። ቴሌ ያስተላልፋል። ስድስት መቶ አምስት የእኛ ነው ያለ ሰዓት ሁሉ ትልኩብኝ አይደለ? ያለ ሰዓት ትልኩብን አይደል? እንደ በቀን አምስት ሁለታችን ስለምን ልክ ማነው? ቴሌም እኛም ስለምን ልክ፣ ቴሌም እኛም ስለምን ልክ፣ ያለ ሰዓት ያለ ሰዓት ላከው ማንዶና አይታወቅም። እሱን ቼክ እናደርጋለን። ቼክ አርጉ እንጂ በጣም አሰልችታችሁናል ነው። አይ፣ እንግዲህ ያው አንድ ሰው ስራ አለውኮ በሬዲዮና በቴሌቪዥን ፕሮሞሽን ይሄን ለመለሰ ይሄንን ሰጣለሁ የመቶ ብር ካርድ ሰጣለሁ ምናምን እሱ ይቻላል። ሁለት አይነት ነገር ነው ያለው። ሌጣ የሆነ ጥያቄ አለ እጣ ማለት የእድል ጉዳይ የሌለበት ለምሳሌ አንድ ሰዎችን እየጠየቀ የሚያስቸግረው የዋልታ ጋዜጠኛ ማን ነው ቢባል፣ ስሜነህ ባይፈርስ ብሎ ከመለሰ እኛ አያገባንም። ሰዎችን የሚያስቸግረው አሁን ገልጽ ሆነልኝ እንደዛ ከሆነ እኛን አያገባ ነገር ግን የጣይ ፓርቲ ካለው እድል ፓርቲ ይህን አድርጋችሁ ከዛ በኋላ ከአስር ሰዎች መርጣለሁ ከአስር አምስት ሰዎች እንደዚህ መርጣለሁ ካለ የድል ኤሌመንት አለ። ስለዚህ እሱን እንትንላለ እና ግን አሁን ለምሳሌ እንደዚህ እኔ ከማስቸገር ባለፈ አሁን ብዙ እኮ ሬዲዮ ምናምን ቴሌቪዥን ላይ ትሰራላችሁና እንዲህ እንዲህ አይነት ያልጠሩ ነገሮችን። አሁን ለምሳሌ እኔ አላቅም ነበር ይቻ ሊሆን ዝም ብሎ እጣ እንዲሰጣለው አሁን እድል ስለሌለበት ጥያቄው ስለመለሳ አሉኝ እና የኮሚኒኬሽን እንትናችሁ እንዲህ አይነት ነገሮችን ሞኒተር አድርጎ ሰው ለሰዎች ግርታ የሚፈጥሩ ነገሮችን ለምሳሌ አሁን 605 እርሶ በዚህ በኩል ቆማል ይላሉ፣ በለውለት ደግሞ በዚህ በኩል ትልካላችሁ። ባለመናበብ ሰዎችን እያስጨነቃችሁ ሊሆን ይችላል። በተመሳሳይ መልኩ እንዲህ በቴሌቪዥን ፕሮግራማችሁ ሌሎች ቦታዎች ላይ የሚሰሩ ህገወጦችን ምናምን ላይ የኮሚኒኬሽን ስራችሁ ላይ በርሶ ግምገም የተዳከማችሁ አይመስሎትም? ኮሚኒኬሽን ስራችን በተቻለ መጠን እየሰራን ነው። ሙሉ በሙሉ በቃ ፍጹም ነን ብሎ መውሰድ በጣም አስቸጋሪ እንትንማ፣ ዋና ናችሁ። ይሄ ፕሮሞት ስታደርጉ በደንብ አውቃለሁ። እሱ ችግር የለባችሁም። ግን እንዲህም አይነት ነገሮች ሰዎች ብዥታ ውስጥ እንዳይወድቁ እንደ አስተያየት ይወስደን።